የወከሉትን የማህበረሰብ ክፍል አጀንዳ ለመስጠት ይዘጋጁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍን ለመጀመር ዝግጅቱን አጠናቋል። ኮሚሽኑ በቅርቡ በባህር ዳር ከተማ ለሀገራዊ ምክክር ጉባኤው የሚሆኑ የአጀንዳ ሀሳቦችን ከክልሉ ባለድርሻ አካላት ይሰበስባል። በሂደቱም የተለያዩ የህብረተሰብ ክፍሎችን የሚወክሉ ተወካዮች፣ መንግስታዊ ያልሆኑ ተቋማትና ማህበራትን የሚወክሉ ግለሰቦች፣ የፖለቲካ ፓርቲዎች፣ የክልሉ የመንግስት አካላትና የክልሉ ተጽዕኖ ፈጣሪ ግለሰቦች ዋነኛ ተሳታፊ ይሆናሉ። ስለሆነም በአማራ ክልል የተለያዩ የህብረተሰብ ክፍሎችን በመወከል ከዚህ ቀደም በተከናወኑ መርሃ ግብሮች ላይ ተመራጭ የሆናችሁ ተወካዮች የወከላችሁን የህብረተሰብ ክፍል በማወያየት የአጀንዳ ሀሳቦችን እያሰባሰባችሁና እያጠናቀራችሁ ዝግጅት እንድታደርጉ ኮሚሽኑ ያሳስባል። ከዚህ በተጨማሪ የፖለቲካ ፓርቲዎች፣ መንግስታዊና መንግስታዊ ያልሆኑ ተቋማትና ማህበራትን እንዲሁም ተጽዕኖ ፈጣሪ ግለሰቦችን በመ በመወከል የምትሳተፉ ተወካዮች የምትወክሉትን አካል የአጀንዳ ሐሳብ በአግባቡ ሂዛችሁ እንድትቀርቡ ኮሚሽኑ ጥሪውን ያቀርባል። ሀገራዊ ምክክር ለሀገራዊ መግባባት። የኢትዮጵያ ሀገራዊ ምክክር ኮሚሽን